መጽሐፍ፣ የያዛችሁ ሰዎች ሁለተኛ ነገሥት ምዕራፍ 18 ቁጥር 1 እንዲህም ሆነ በእስራኤል ንጉስ በኤላ ልጅ በሆሴ በሶስተኛው ዓመት በይሁዳ ንጉስ የአክያስ ልጅ ህዝቅያስ ነገሰ። መንገስ በጀመረ ጊዜ ሀያ አምስት ዓመት ጎልማሳ ነበር። በኢየሩሳሌምም 29 ዓመት ነገሰ። እናቱም የዘካርያስ ልጅ አቡ ነበረች። እርሱም በአባቱ ዳዊት እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገር አደረገ። በኮረብታም ያሉትን መስገጆችን አስወገደ። በምን ያሉትን በኮረብታውም ያሉትን ሐውልቶች መስገጃዎች አስወገደ። ሐውልቶችንም ቀለጣጠመ። ማምለኪያ አጸዶችን ቆረጠ። የእስራኤል ልጆች እስከዚህ ዘመን ድረስ ያጥኑ የነበረውን ሙሴ የሰራውን የናሱን እባብ ሰባበረ። ደስ የሚለኝ ቃል ነው። አጠገባችሁ ያለውን ሰው ሰባበረ በሉ። ከዛስ ስሙንም ናውሽታን ብሎ ጠራው። በእስራኤል አምላክ በእግዚአብሔር ፊት ታመነ። በእግዚአብሔር ምን አለ? ታመነ። ከእርሱም ጋር ከእርሱም ጋር ከእርሱም በኋላ ከእርሱም በፊት ከነበሩ ከይሁዳ ነገስታት ሁሉ እርሱን የሚመስል አልነበረም። ከእግዚአብሔር ጋር ተጣበቀ። ደስ የሚለኝ ቃል አጠገባቸው ያለውን ሰው ከእግዚአብሔር ጋር ተጣበቀ በሉ ድገሙና በሉሲ ዛሬ ከዚህ ጉባኤ ከሰዎች ጋር ተፋተን ከእግዚአብሔር ጋር ተጣብቀን እንወጣለን። ከማ ጋር ተጣበቀ? ከእግዚአብሔር ጋር ተጣበቀ። ማይ ጋድ። ቀጥሎስ እርሱንም ከመከተል አራቀም። እግዚአብሔር ለሙሴ ያዘዘውን ትእዛዝ ጠበቀ። እግዚአብሔር ከእርሱ ጋር ነበረ። የሚሄድበት መንገድ ሁሉ ተከናወነለት። በአሶር ንጉሥ ላይ አመጸ፣ አልገበረለትም። በአሶር ንጉሥ ላይ ምን አለ? አመጸ። ይህ አሁን ያነበብኩላችሁ ክፍል ሁለተኛ ነገሥት ምዕራፍ 18 ስለ አክያዝ እና ስለ ሕዝቅያስ የሚያጠነጥን ክፍል ነው። አክያዝ የሕዝቅያስ አባት አክያዝ በነበረበትና በነገሰበት ሲዝን ወይም ዘመን የሚገርማችሁ ነገር አባቱ አኪያዝ በእግዚአብሔር መታመን ትቶ በአሕዛብ አማልክቶች ታመነ ይላል። የእግዚአብሔርን ደጃፍ ቆለፈ ይላል። የእግዚአብሔርን ደጃፍ ቆለፈ ብቻ ሳይሆን የሚለው ሌዋውያንን ከእግዚአብሔር ቤት አባረራቸው ይላል። እግዚአብሔርን ከማምለክ ይልቅ ምንን ማምለክ ቀጠለ ይላል? ጣዖታትን አመለከ ይላል። ቅድም ልጃቸው እስቅያስ ያስወገዳቸውን የአሕዛብን ምን አማልክቶችን ምን አደረጋቸው ይላል? አመለካቸው ይላል። በጣም የሚያሳዝነኝ ልቤን የሚሰብር ቃል ምንድን ነው? አከያዝም የእግዚአብሔርን ደጃፍ ምን አደረገ ነው የሚለው ቆለፈ ይላል። ዛሬ አከያዝ የለም፣ እስቅያስ የለም። እኔ እናንተን እኔ ያለ ነው በዚህ ቤት ውስጥ ያለን የአባቴ ብሩካኖች፣ በዚህ ክፍል እንደምንማረው ከሆነ አከያዝ የእግዚአብሔርን ደጃፍ ቆልፎ በእግዚአብሔር መቅደስ ውስጥ የአሕዛብን አማልክቶችን ለአሕዛብ አማልክቶች ምን አደረገ ይላል። መሰው ያሰራላቸው ሃውልቶችን በሰው እጅ ስራ የተቀረጹትን አምጥቶ ምን አደረገ አቆመ ይላል። እስራኤል ስማ፣ ይሄ ነው አምላክ ብሎ እስራኤልን ለረጅም ዓመታት አሳተ ይላል። እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች ብዙ ኃይል የጨረሳችሁበት፣ ብዙ ጉልበት የጨረሳችሁበት፣ እድሜያችሁ የተበላበት፣ ደማችሁ የተጠጣበት በአንድ አይነት ሳይክል ወይም በተደጋጋሚ የላይፍ ዘይቤ ውስጥ ያላችሁ በቃ ለውጥ የምትፈልጉ ሰዎች ካላችሁ ማካፍላችሁ ርዕስ ሰብሮ መውጣት ይሆናል። ነው ከጎናችሁ ያለውን ሰው ሰብረህ ትወጣ አለበት፣ ጨብጫትና ሰብረሽ ትወጪ ያለች በትላንትናው ሰፈር፣ በኔጌቲቭ ሰፈር፣ በኪሳራ ሰፈር አትገኝም። እመኔን ጮኸ አሜን በለኝ። ዛሬ የሆነ ትውልድ ይታየኛል። ከወረኛ መንደር የሚወጣ ከሐሜተኞች ሰፈር የሚወጣ በእውነት ምላት የሆነ ክብር ተሸክሞ የሚወጣ ትውልድ የእግዚአብሔርን አሁሎት ተሸክሞ የሚወጣ ትውልድ የተዘጋውን የእግዚአብሔርን ደጃፍ የሚከፍት ትውልድ የእግዚአብሔር ቅናት ደም ውስጥ የገባ ትውልድ ዛሬ ከቤተፋጌ ይነሳል። እጅ ከፍ አድርግና አሜ በለኝስ ብዙዎቻችን ዛሬ ከእድሜያችሁ በፊት ከእድሜያችሁ ኋላ እላያችሁ ላይ የተጣበቀ እድሜያችሁን እየበላ ያለ እድሜያችሁንን ምንድን ነው እየበዘበዘ ያለ እየሰረቀ ያለ ይህ መንፈስ እግዚአብሔር ይገለብጠዋል። እስጃችሁ ከፍ አድርጉና ይገለበጣል በሉ ድገምና ይገለበጣል በል። እስቅያስ ልክ መንገስ በጀመረ ታይም ላይ ወዲያውኑ የወሰደው እርምጃ አንድ ነው። የተዘጋውን እግዚአብሔርን ደጃፍ ምን አደረገ አስከፈተ ይላል። የተቋረጠውን ወርሺፕ ምን አደረገ አስቀጠለ። የጠፉትን የወለሉ ማብራቶችን ምን አደረገ ይላል አስበራ ይላል። ከመቅደሱ ወደ እርሻ የሄዱትን ሌባውያንን ምን አደረገ ይላል ወደ ቤቱ መለሰ ይላል። በእግዚአብሔር ቤት ላይ ታድሶን ካመጡ ነገሥታቶች መካከል ፈርቀዳጅ መጽሐፍ ቅዱሳችን የሚጠቅሰው የታድሶ አውራ ወይም የታድሶ ሀዋራ ይባላል እስቂያስ። የእግዚአብሔርን ቤት ካደሱ ሰዎች መካከል ወይም ከሰሩ ሰዎች መካከል አንዱ ነው እስኪያስ። እዚህ ቤት ውስጥ ያላችሁ በደንብ ስሙኝ። ልክ እስቂያስ የእግዚአብሔርን ቤት ሲከፍት ያጋጠመው ቻሌንጅ ምንድነው ብትሉኝ የሰባት መቶ ዓመት መንፈስ ሄሎ፣ የሰባት መቶ ዓመት መንፈስ መቅደስ ውስጥ ተቀምጦ ነበር ይላል። እየታጠነ እየተመለከ እየተሰገደለት ወርሺፕ እየተደረገ መቅደስ ውስጥ ተቀምጦ ነበር ይላል። ይህ ሰባት መቶ ዓመታት በላይ ቁጭ ያለው ይህ ናውስታን የተባለ የናስ እባብ። እስራኤል ከተነደፉበት እባብ መርዝ እንዲድኑ እግዚአብሔር ለባሪያው ለሙሴ የሰጠው ምሪት፣ ያ ምሪት ለአንድ ቀን ብቻ ነው። እነሱ ግን ስንት ዓመት አስቀመጡ? ከሰባት ዓመት ወይም ከአምስት መቶ ዓመታት በላይ በላይ ነው ያስቀመጡ። እዚህ ቤት ውስጥ ያላችሁ ያለ እግዚአብሔር ላይሰንስ፣ ያለ እግዚአብሔር ፍቃድ፣ ያለ እግዚአብሔር እውቅና ድንኳናችን ውስጥ የተቀመጡ ቤታችን ውስጥ የተቀመጡ ጊዜያችንን የበሉ እድሜያችንን የበሉ እነርጆቻችንን የጨረሱ፣ አቤት አቤት! እግዚአብሔር አምላክ የማይከብርባቸው ነገሮች ዛሬ ትኬት እንቆርጥላቸው። አሜን። ከጎናቸው ያለውን ሰው ዛሬ ትኬት ይቆረጣል፣ በል አሜን። ቪዛውም አልቋል፣ ትኬቱም አልቋል። ከዚህ ወደ ቤት ስትመለሽ በስልክ የመጣ በስልክ ይሸኛል፣ በአካል የመጣ በአካል ሄደሽ ትሸኛለች። እስጂ ከፋርና እና ተሸኝቷል በለኝ ሸኞች ዘርጋና ተሸኝቶ በል። ከጎንሽ ያለችዋን ገፋ አድርጊያት ባክሽ እንዲህ በል፣ የትላንትና ፈተናዎችሽ የነገ ድሎችሽ ናቸው። አንድ ሰው ለቆ አሜን ይበለኝ። አንድ ሰው ለቆ አሜን ይበለኝ። አራት ነገሮችን ቶሎ ልንገራቸው። አሁን ካነበብነው ክፍል ልክ ሕዝቅያስ ነሐስታን ብሎ ሰበሮ ይላል። የናሱን እባብ ሰበሮ ይላል ዛሬ ከምሳ በኋላ ወደ ቤት ከቤት በኋላ ናውሽታያ እየጠራን ብዙ ምንሰብራቸው ነገሮች አሉ። ይኸው ስማ፣ ወሬ ናውሽታ ነው ይሰበራል። ሐሜት ናውሽታ ነው ይሰበራል። ውሸት ናውሽታ ነው ይሰበራል። ቅናት ናውሽታ ነው ይሰበራል። መጠጥ ናውሽታ ነው ይሰበራል። ዝሙት ናውሽታ ነው ይሰበራል። እስጂ ከፋርግና ይሰበራል መካንነት ናውሽታ ነው ምን ይላል? ይሰበራል። ጭንገፋ፣ ድህነት የመጨረሻ ዞራሌላ ያለ ነገር እናትሽን የእናትሽን አያት አባትን አባትን አያት ሰባተኛውን ቤት ዘሎ የመጣ ዛሬ እዚህ ቤት ውስጥ በእውነት ነው የምነግራቸው ነቢይ መስፍን የእሽክርክሮሽ ህይወት ሰልችቶኛ አንድ አይነት አንድ ቦታ ኢነርጂ ያለቀ እድሜ ያለቀ ጉልበት ያለቀ ህይወት ያለ ዛሬ ለይቼሻለሁ። ንገሪው፣ አጠገቡ ያለው እድሜ አይበላም በለው። ሲዝኔ አይበላም በለው። የታ ኢየሱስ ምስግሬ ነው ቁጭ ብሎ እድሜሽን የሚበላ ያ እባብ ዛሬ አናቱ ይመታ። ባይብል ሚገርምሽ ባይብል ምን እንደሚል ጣቂ ያለሽ የቀድሞ እባብ ያሁኑ፣ ይላል ዘንዶ ይላል። ራእይ መጽሐፍ ላይ አብ ያረ አስራ ሁለተኛ ምዕራፍ ላይ የቀድሞ እባብ ነው። ቀድሞ ኖርማል ነበር። አሁን ራእይ አስራ ሁለት ላይ ደግሞ ዶዝ ጨምሯል፣ ሳይዝ ጨምሯል፣ ስም ቀይሯል። ያኔ እባብ ነው፣ አሁን ደግሞ ዘንዶ ነው። ዘንዶ ደግሞ ወንድም አለ ያገኘውን ሁሉ መዋጥ ይችላል። ቤታችሁ ውስ ያለ ዘንዶ ዛሬ አንገቱ ይመታ። ቪዛ ያዘገየ ሰርግሽን፣ ያዘገየ ልጆች ያዘገየ በረከትሽን ያዘገየ ዘራፍ ቸቁራማይ ታያላፋ ዛሬ እንመታ ለ ቤክ ይመታ።